የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስና ብፁዋን ሊቃነ ጳጳሳት በተገኙበት በአዲስ አበባ የችግኝ ተከላ መርሃ ግብር ተከናውኗል። በዚህ የችግኝ ተከላ መርሃ ግብር የአዲስ አበባ ከተማ ምክትል ከንቲባን ጨምሮ ከፍተኛ የስራ ኃላፊዎችና ምዕመናንም ተሳትፈዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለዘመናት ችግኞችን በመትከልና በመንከባከብ ላይ ስራዎችን ስታከናውን እንደነበር ነው የተገለጸው። ቤተክርስቲያኗ በአረንጓዴ አሻራ መርሃ ግብር ላይ ያላትን ተሳትፎም አጠናክራ እንደምትቀጥል ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመመረ ፓትሪያርክ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የተናገሩት። ዛፍ ማረፊያ ነው። ዛፍ መጠለያ ነው። ዛፍ ብዙ ስራ የሚሰራ ነው እና አባቶቻችን የቀደሙትም እንደዚሁ ሊቃውንቱ ዛፍ ስር ሆነው ጥላ ስር ሆነው ነው ልጆችን ሲያስተምሩ፣ ሲቀርጹ፣ ሲለውጡ የነበረና ለሀገርም ለህዝብም በጣም ችግኝ መትከል በጣም ጥሩ ነው እና ስለዚህ ኢትዮጵያውያን በሙሉ ይህንን እየተሰራ ያለውን ዛሬ አሁን ሰባተኛ ጊዜ ነው እና ስድስተኛ ጊዜ ተተክሎ አሁን ሰባተኛ ጊዜ ነው እና ሀገር ተለውጦ ነው ያለው በዚህ ሰዓት በዚህ ጊዜ በጣም ልዩ አየር ልዩ አየር ጸባይ ነው ያለውና ስለዚህ ኢትዮጵያውያን በሙሉ በዚህ መሳተፍ ያስፈልጋል። በመርሃ ግብሩ አሻራቸውን ያሳረፉ የእምነት አባቶችም የሚተከሉ ችግኞችን ለመንከባከብና ምእመኑ ተሳትፎውን እንዲያሳድግ የተለያዩ የግንዛቤ ማስጨበጫ ስራዎችን እንደሚያጠናክሩ ተናግረዋል። ሰላምን የሚሰጥ ህይወትን የሚዘራ ስለሆነ ይህንን መልካም ስራ እንሰራለን ብለን እናስባለን። ይሄ ትልቅ ነገር ነው፣ አሳይ ነው። እጽዋት ለሰው ልጆች በጣም ተፈላጊ ነው። እንደ ቤተክርስቲያናችንም በጣም የምንደግፈው ነው። እኛ ሰርተው ስናይ ደግሞ የእኛ የሚከተሉን ምእመናንና ልጆቻችንን ይህንን መልካም ስራ በሀገር ላይ ይህንን እጽዋት እያስፋፉ እየተከሉ ለሀገር ጠቃሚ የሆነውን ነገር ማስቀመጥ አስፈላጊ ስለሆነ ነው። በየመድረኩ ዛፍ መትከል፣ ማስተከል፣ ማንከባከብ ግድ ይሆናል። የሚበሉ ዛፎችም ለምግብ የሚሆኑ ዛፎችም ይኖራሉ፣ አሉ ለመጠለያ የሚሆኑም አሉ። ለማንኛውም ዛፎቹ አሉ። ይህንን ቤተ ክርስቲያኒቱ ታስተምራለች፣ በአውደ መረጡ፣ በየመድረኩ ታስተምራለች። የአዲስ አበባ ከተማ ምክትል ከንቲባ ጃንጥራር አባይ ሁሉም የእምነት ተቋማት በአረንጓዴ አሻራ ያላቸውን ተሳትፎ ሊያጠናክሩ ይገባል ብለዋል። ብፁዕ አባታችን የአቡነ ማትያስን ጨምሮ ሌሎች የሃይማኖት አባቶች ሊቀነጳጳሳት በተገኙበት ችግኝ ተከላ ፕሮግራሙን አከናውነናል። ይሄ አንድ ጉዳዩ የችግኝ ተከላ ፕሮግራም ወይም ደግሞ የአረንጓዴ አሻራ ፕሮግራም የሁሉም መሆኑን የሚያሳይና ሁሉም እያከናወነ ያለ ተግባር እንደመሆኑ በተለይ በየሁሉም እምነት ተቋማት ይሄ ሊከወን ይገባል። ሁሉም የሃይማኖት አባቶች በተፈቀደላቸው ቦታና በራሳቸውም የሃይማኖት ቦታ ግቢ ውስጥም በመትከል የአዲስ አበባ ከተማን እንደዚሁም በሀገር ደረጃ ያለውን የአረንጓዴ አሻራ ፕሮግራም ማሳካት ለሀገር ኢኮኖሚ ግንባታ ላለው አስተዋጽኦ አዎንታዊ ሚናቸው እንዲጫወቱ በዚህ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን። በዘንድሮ የአረንጓዴ አሻራ መርሃ ግብር በአዲስ አበባ ከአራት ነጥብ ሁለት ሚሊዮን በላይ ችግኞች እንደሚተከሉ ከተማ አስተዳደሩ አስታውቋል።